ይህንን ቪዲዮ ሼር ሳታደርጉ እንዳታልፉ በአክብሮት ጠይቃለሁ። ካፋ ባሃ ሚኒልክ እዝ ላስታ አሳምነው ኮር ተሰጠ ተብሎ የሚናፈሰው ወሬ ውሸት ነው። ጥቅምት 4 2018። ይህ ቪዲዮ የደረሳችሁ ሁሉ ለሁሉም ጥላቶቻችንን እርርድብን እንዲሉ የስልካችሁን ስክሪን ጫን ብላችሁ በመያዝ ለሁሉም ሴንድ ሴንድ እንድታደርጉላቸው በአክብሮት ጋብዛለሁ። በሰሞኑ በዘመቻ አደማሌ አባናደው የመጣውን ድል ተከትሎ ጥላቶቻችን ጥላቶቻችን እርርድብን ብለዋል። ስለተናደዱም የላስታ አሳምነው ኮርና ሚኒልክ እዝ ልዩነት እንዳላቸው የሚናፈስ የውሸት ፕሮፓጋንዳ ዛሬ በጥላቶቻችን እየተናፈሰ ይገኛል። ነገር ግን ላስታ አሳምነው ኮርና ሚኒልክ እዝ ምንም አይነት ችግር እንደሌለባቸው፣ የተፈጠረ ችግርም እንኳን ቢኖር በጠበብት አመራሮችና በምሁራኖች እዛው የመፍታት አቅም ያለው ድርጅት መሆኑም ይታወቃል። የሚሰራውን የሚያደርገውን የሚያቅደውን የሚያውቅ ድርጅት እንጂ ከጥላት ጋር ልለፍህ እለፈኝ እያለ የማይሰራ ድርጅት ነው። አፋብሃ ከሁሉም ለየት የሚያደርገው ችግሮችን በራሱ የመፍታት አቅሙ ነው። አሳምነው ኮር ከዙ ጋር ችግር ያለበት አስመስለው ጥላቶቻችን ሲፈራገጡ እያየን ነው። አፋብሃ ምንም አይነት ችግር ቢፈጠር በራሱ ግምገማ በራሱ በራሱ እጅ በራሱ የሚፈታ እንጂ በቀደዱለት ቦይ የሚፈስ ድርጅት አይደለም። በላስታ አሳምነው ኮር ምንም አይነት መግለጫ በዛሬው እለት እንዳልተሰጠ የኮሮ አመራሮች ገልጸዋል። ይህንን የጥላት ወሬ ብዙዎቹ እንደምታውቁት ከህወሓት ጋር የሚሰራ ድርጅት ጋር አንጣመርም እያሉ አማራ ለማጥፋት የመጣ የብልጽግና ሰራዊት ጋር ግን አንተ በዛኛው ጎራ አለፍ እኔ በዝል ላልፍ ነው እየተባባሉ ከዚህ አረመኔ ጥላት ጋር እየሰሩ ሌሎችን ጥላት አድርገው ሲፈርጁ እንመለከታለን። ይሁን እንጂ አሁንም ይሄን ቪዲዮ ጥላቶቻችን ረረ እንድሉ እንድታደርሱ ለባክብሮት ምጠይቃችሁ ነገር ቢኖረኝ ከላስታ አሳምነው ኮር ምንም አይነት መግለጫ አልተሰጠም፣ የምኒልክዝና ላስታ ኮር ምንም አይነት ችግር እንደሌለበት የኢትዮጵያና እንዲሁም በውጭ የምትገኙ ኢትዮጵያኖች ስጋት እንዳይገባችሁ ለማለት እንወዳለን። ከዚህ በመቀጠል ደግሞ የላስታ አሳምነው ኮር አመራሮች አሁን መግለጫ ይሰጣሉ። ራሳቸው በራሳቸው አንደበት የስልክ ንግግር የሚያደርጋሉ። እሱንም አንባሰል ሚዲያ የቴሌግራም ቻናል ላይ ይጀላችሁ ከሰታለሁ። አንባሰል ሚዲያ የቴሌግራም ቻናል ከፕሮፋይል ስር ላይ ሊንክ አለላችሁ። እሱን ተጭላችሁ ጆይን በሉት። 8750 ተከታይ ያለው ነው በስማችን ሌላ እየተከፈተ ስለሆነ ማለት ነው፣ እሱን ጆይን አድርጉ፣ ተከታተሉ። አሳምነው እዝ ማለት ነው ሚኒልክ እዝና ላስታ አሳምነው ኮር ምንም አይነት ችግር እንደሌለባችሁ ልታውቁ ይገባል፣ የአፋ ባህ ደጋፊዎች በሙሉ